የህወቱ ጀነራል የትግራይና ኤርትራ ጥምረት በይፋ ተጀምሮ አላሉ። በኤርትራና በትግራይ መካከል ዘላቂ ወዳጅነት ለመፍጠር ግንኙነት መጀመሩን ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ጦራቸውን ሰብስበው በይፋ ሲናገሩ ተደምጠዋል። በጉዳዩ ላይ ዝርዝር መረጃ አለን። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድመ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የሥራ ማቆም አድማ መምታታቸው ተዘግቧል። በጉዳዩ ላይ ዝርዝሩ እናስደምጣችኋለን። ትራምፕ የጦር መሳሪያ የሚቸበችቡበትን ጉብኝታቸውን በሳውዲ አረቢያ ጀምረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአንድ ትሪሊዮን ዶላር ግምት ያለው የጦር መሳሪያ ለመሸጥ ወደ መካከለኛው ምስራቅ ተጉዘዋል። እናስደምጣችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁም ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የህወሓቱ ጀነራል የትግራይና የኤርትራ ጥምረት በይፋ ተጀምረዋል አሉ። በኤርትራና በትግራይ መካከል ዘላቂ ወዳጅነትን ለመፍጠር ግንኙነት መጀመሩን ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ ጦራቸውን ሰብስበው በይፋ ተናግረዋል። ጀነራሉ የአማራ ኃይሎች አንድ የነበርነውን ተጋሩ በትግራይና ኤርትራ እንዲከፋፈል አድርገውናል ሲሉ አዲስ ትርክት ይዘው ብቅ ብለዋል። ጀነራሉ ከሰሞኑ ጦራቸውን ሰብስበው ባደረጉት ንግግር አነጋጋሪ የአዳዲስ ትርክቶችንና የህዋት አመለካከቶችን ይዘው ብቅ ብለዋል። ከኤርትራ ጋር ግንኙነት መጀመሩን የገለጹት ጀኔራሉ ትግራይና ኤርትራ አንድ ሕዝብ የሰፈረባቸው የተለያዩ አካባቢዎች ናቸው ብለዋል። ኤርትራንና ትግራይን አንድ ለማድረግ ከቂም በቀል የጸዳ ግንኙነት በቀጣይነት እንደሚኖር ጄኔራሉ አስቦበትም ይሁን ሳያስቡበት በአደባባይ ተናግረዋል። እኛ ተጋሩ የቀይ ባህር ባለቤት ነበር፣ አሁን ታሪክ የምናወራው ግን ለማስመለስ አይደለም ሲሉም ተደምጠዋል። ትግራይ እንደ ኤርትራ ሀገር መሆን እየቻለች ራሷን አሳንሳ ለሌሎች ብሔሮች ኢትዮጵያን ሰርታለች ያሉት ጄኔራሉ ከሚመስለን ከኤርትራ ህዝብ ጋር ግንኙነታችንን እናጠናክራለን ብለዋል። ጀነራሉ አሁን ኤርትራና ትግራይ ንግግር ጀምረናል ሲሉም የሻቢያንና የህወሓትን ግንኙነት ሰራዊቱን ሰብስበው ባደረጉት ንግግር አረጋግጠዋል። በኢትዮ ኤርትራ መካከል በአሁኑ ወቅት ትግራይን የጦርነት ቀጠና የሚያደርግ ውጥረት መፈጠሩን የጠቆሙት ጀነራሉ ኤርትራን መውረር ተገቢ አይደለም ሲሉም ተደምጠዋል። ጀኔራሉ በኢትዮ ኤርትራ ውጥረት ላይ በሰጡት አስተያየት ጦርነት ከተቀሰቀሰ ራሳቸው ይግቡበት እንጂ ትግራይ አይመለከታትም ብለዋል። ጀኔራሉ ከራያ ቆቦ እስከ ሰቆጣ፣ ከጎንደር እስከ ጠለምት የትግራይ መሬት ነበር ሲሉም ተደምጠዋል። ጀኔራሉ በንግግራቸው እኛ ተጋሩ ለዘመናት ትግል ባናደርግ ኑሮ ራያም ተንቤን፣ አንደርታም አማርኛ ተናጋሪ የሆኑ ነበር ሲሉም ተደምጠዋል። እንደ ጀኔራሉ አገላለጽ ከሆነ እንደ ተንቤንና አንደርታ ያሉ አካባቢዎች በህዋት ትግል አማራ ከመሆን የጸዱ ናቸው ተብሏል። ጀኔራሉ ተጋሮዎችን አማራናይዝድ ማድረግ ይፈልጋሉ ብለው የወነጅሏቸውን የአማራ ኃይሎች መሬታችንን እየወሰዱብን ነው ብለዋል። ጀኔራሉ ትምክተኞች ያሏቸው ኃይሎች እኛን አማራናይዝድ ማድረግ ይፈልጋሉ ሲሉ በአማራ ኃይሎች ላይ ሌላ ትርክት ይዘው ብቅ ብለዋል። በዋሰዎች የአማራ ጅምላ መጠሪያ የሆነውን ትምክህተኛ የተጠቀሙት ጀኔራሉ በዚህ ንግግራቸው ላይ መልስ ብለው እኔ እያልኩ ያለሁት የአማራ ገዢዎች ነን በማለት ፍረጃው ህዝባዊ አይደለም ለማለት ሞክረዋል። በሌላ በኩል በጆን መዲድ የሚመራው ጦር በጀኔራል ታደሰ ወረዳ አስተዳደር ላይ ያመፀውን ጊዜያዊ አስተዳደር በኃይል ለመቆጣጠር እየተንቀሳቀሰ መሆኑ ተሰምቷል። በራያ አካባቢዎች የተሰማራው ጦር የጌታቸው ረዳን ቡድን ደጋፊ ናቸው የተባሉ የአካባቢው አስተዳደሮችን ለመቆጣጠር መንቀሳቀሱ የተሰማው ጀኔራል ታደሰ ወረደ ወደ መቀሌ በተመለሱ ማግስት ነው። ጀነራል ታደሰ ከራያ አካባቢዎች የገጠማቸውን ተቃውሞ ለማርገብ ከሰሞኑ ወደ አካባቢው ማቅናታቸው ይታወሳል። ጀኔራሉ ማይጨው ላይ ህዝባዊ ስብሰባ ለማድረግ አቅደው የነበረ ቢሆንም በስብሰባው አደራጅ ተቃውሞ የተነሳባቸው የጦር አዛዦች መገኘታቸውን ተከትሎ መበተኑ ታውቋል። ይሁን እንጂ ጀኔራል ታደሰ በአካባቢው ከሚንቀሳቀሰው ጦር አዛዥ ጋር ስብሰባውን ለመምራት ሲገቡ አመራሮችን ታዳሚው ረግጦ መውጣቱ ተገልጿል። የራያ አካባቢዎችን በከፊል እያስተዳደረ የሚገኘው ጌታቸው ረዳ ቡድን ደጋፊ የጊዜያዊ አስተዳደሩ አመራር ዛሬ ባወጣው መግለጫም የጄኔራሉን አስተዳደር አሁንም አልቀበልም ብሏል። የጤና ባለሙያዎች የጠሩት ከፊል የሥራ ማቆም አድማ መጀመሩን ተናገሩ። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድመ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማ መምታታቸውን ለቢቢሲ ተናገሩ። ባለሙያዎች ከጥቂት የተመረጡ የህክምና ክፍሎች ውጭ ያሉ ክፍሎች ከዛሬ ግንቦት አምስት ቀን 2017 ዓም ጀምሮ ሥራ ማቆማቸውን ገልጸዋል። ቢቢሲ ያነጋገራቸው አምስት በተለያዩ የሀገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ ከማዋለ ጃም ከጽኑ ህመማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት ክፍሎች አገልግሎቶች ማቋረጣቸውን ተናግረዋል። በተለይም ስፔሻላይዝድና ኮምፕሬሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን፣ ከሰባ በመቶ በላይ የሚሆኑት ስራ አቁመዋል ብለዋል። ለአብነትም ያህል ጥቁር አንበሳም፣ ቅዱስ ጳውሎስ አለርት ፈለገ ህይወት ጥበበጊዮን ጎንደር ዩኒቨርሲቲ ሆስፒታል አዲስ ዘመን ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መሃል የሚጠቀሱ ናቸው የአገሪቱ ቀደምትና ግዙፉ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን እየገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያም እርሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከሥራ መውጣታቸውን ገልጸዋል ስጋት የሌለባቸው ክፍሎች ዘግተን ወጥተናል ያሉት ሐኪሙም እስከ አርባ በመቶ የሚሆነው የሆስፒታሉ ባለሙያም ስራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪምም እርሳቸውን ጨምሮ አብዛኞቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጭ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ሕክምና፣ ተኝቶ ሕክምና ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙ ከተመደቡ ባለሙያዎች ውጭ ያሉ ሰራተኞች ወደ ስራ ለመግባታቸውን ተናግረዋል። ይህን ያረጋገጡና ስማቸውን እንዳይጠቀስ የጠየቁ አንድ የሆስፒታሉ የስራ ኃላፊ ኢንተርንና ሬዚደንት ሐኪሞች መቶ በመቶ በሚባል ደረጃም አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ጊዮን ሆስፒታል ባለሙያዎቹም አድማ መምታታቸውን ለቢቢሲ የተናገሩ አንድ ባለሙያ ዘጠና አምስት በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ብለዋል። የመጨረሻው አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል። ከዚህ በላይ ምንም ማድረግ የማንችልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር አይደለም ሲሉ ባለሙያው ለአድማው ተገቢነት ምክንያት አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡት አንድ የጤና ባለሙያዎች ንቅናቄ አስተባባሪ የከፊል ስራ ማቆም አድማው በቀድነው ልክ እየሄደ ነው ብለዋል። የሐዋሳ ዩኒቨርሲቲ ማስተማሪያ ሆስፒታል ኦሮሚያን ክልል ጨምሮ ለደቡባዊ የኢትዮጵያ ክፍሎች ሪፈራል ሆስፒታል ሲሆን በከፊል አድማው ታካሚዎች ይጉላላሉ። ሳይታዩ ሊያድሩ የሚችሉ ታካሚዎች ይኖራሉ በማለት አንድ የስራ ኃላፊ ተጽዕኖውን ከወዲሁ ገልጸዋል። ባለሙያዎች በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸውን በመግለጥ ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑም አስምረዋል። እየተራባችሁ፣ ከሰውነት በታችሁ ናችሁ፣ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሎት የሚል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባውም የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎች ላይ ለሚፈጠረው የሕክምና ጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ነው ብለዋል። ሌላው ባለሙያውም በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን የሆነው ብለን ስላሰብን ጠይቀን የሚሰማን ስላጣን ነው ሲሉ መከፈል ያለበት መስዋዕትነት ነው ሲሉ ለቢቢሲ ተናግረዋል። አሁንም መንግስት ዝምታን መርጧል ያሉት የጤና ባለሙያዎች፣ የጤና ተቋማት አመራሮች ባለሙያዎቹ ላይ ጫና እየፈጠሩ እንደሆነም ተናግረዋል። የአስራ አንድ ተመራቂ ዶክተሮች ደሞዛቸው ታግዷል፣ ወደ ስድስት የሚሆኑ ሲነር ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷል ሲሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ መሆኑን የጥቁር አንበሳ ሆስፒታል ሐኪም አስረድተዋል። የንቅናቄው አስተባባሪ ግንቦት አስር ለታቀደው ሙሉ የሥራ ማቆም አድማ ድረስ መንግሥት ዝም ብሎ ይጠብቃል የሚል እምነት እንደሌላቸው ገልጸዋል። ይሁን እንጂ እስካሁን በይፋ መንግሥት የጤና ባለሙያዎችን ለማነጋገር ጥሪ እንዳላቀረበላቸው ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው አንድ የሆስፒታሉ የስራ ኃላፊ ግን በሚቀጥሉት ቀናት የፌዴራል የስራ ኃላፊዎች ከባለሙያዎች ጋር ሊመክሩ እንደሚችሉ ጠቁመዋል። በተለያዩ የሀገሪቱ ክፍሎች ውስጥ የሚገኙ የጤና ተቋማት ውስጥ በሚካሄደው ከፊል የስራ ማቆም አድማ ምክንያት ተቋማቱ ከዛሬ ረፋድ ጀምሮ ሠራተኞች ወደ ስራ ገበታቸው እንዲመለሱ የሚያስጠነቅቅ ማስታወቂያዎችን እያወጡ ነው። ይህ ከፊል የሥራ ማቆም አድማ ከመጀመሩ በፊት መንግስት ጥያቄያቸውን በመስማት ምላሽ እንዲሰጣቸው በተደጋጋሚ ቢጠይቁም ተጨባጭ ነገር እንደሌለ ባለሙያዎቹ ተናግረዋል። ካለፈው ሳምንት ማብቂያ ጀምሮም በተለያዩ ደረጃዎች ላይ የሚገኙ የጤና ባለሙያዎችና የማኅበሩ አመራሮች በጸጥታ ኃይሎች መያዛቸው የተነገረ ሲሆን የተወሰኑትን በዋስ መለቀቃቸው ተዘግቧል። ዓለም አቀፉ የሰብአዊ መብት ተከራካሪ የሆነው አሚኒስት በስር ላይ የሚገኙ የጤና ባለሙያዎች እንዲለቀቁ ጥሪ አቅርቧል። ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባም መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑን አመላክተዋል። ትራምፕ የጦር መሳሪያ የሚቸበችቡበትን ጉብኝታቸውን በሳውዲ አረቢያ ጀምረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአንድ ትሪሊየን ዶላር ግምት ያለው የጦር መሳሪያ ለመሸጥ ወደ መካከለኛው ምስራቅ ተጉዘዋል። ዶናልድ ትራምፕ በመካከለኛው ምስራቅ የሚያደርጉትን ይፋው የስራ ጉብኝት በሳውዲ አረቢያ ጀምረዋል። ትራምፕ ወደ ዋይት ሀውስ ለሁለተኛ ጊዜ ከተመለሱ በኋላም ለመጀመሪያ ጊዜ በመካከለኛው ምስራቅ የሚያደርጉት ጉብኝት ይህ የመጀመሪያቸው ነው። ትራምፕ በሳውዲ አረቢያ የሪያድ የንጉስ ካሊስ አውሮፕላን ማረፊያ ሲደርሱ፣ ልዑል አልጋ ወራሽ መሐመድ ቢን ሳልማን አቀባበል አድርገውላቸዋል። ሁለቱ መሪዎች በኢራን የኒውክሌር ፕሮግራም፣ በጋዛ ስላለው ቀውስና የነዳጅ ዋጋን በተመለከተ ውይይት ይኖራቸዋል ተብሎ ይጠበቃል። ትራምፕ ጦርነት በደራበት በመካከለኛው ምስራቅ ጉብኝታቸው እስከ አንድ ትሪሊየን ዶላር የሚደርስ የጦር መሳሪያ ሽያጭ ስምምነቶችን ያደርጋሉ ተብሏል። አሜሪካ በመካከለኛው ምስራቅ በሀገራት መካከልና በእርስ በርስ ጦርነቶች በቀዳሚነት የጦር መሳሪያ አቅራቢና አራጋቢ ሆና አቀጥላለች። በቀጠናው በርካታ እስላማዊ የታጠቁ ቡድኖች ተቀናቃኞች ያሏት አሜሪካ በአንድ በኩል በእጃዙር ጦርነቷ በሌላ በኩል ደግሞ በጦር መሳሪያ ሽያጭ ቀጥላለች። ትራምፕ በመካከለኛው ምስራቅ ጉብኝታቸው የጦር መሳሪያ ሽያጭ ስምምነት ያደርጋሉ ተብሎ የሚጠበቀው ከሚደግፏቸው ኃይሎች ጋር ነው። ትራምፕና አብረው የተጓዙት ረዳቶቻቸው በሪያድ እንደደረሱ በአውሮፕላን ማረፊያ ውስጥ በሚገኝ ትልቅ አዳራሽ ውስጥ የጠመንጃ ቀበቶ አይነት ያለው የአስተናጋጅ ልብስ ያጠለቁ አስተናጋጆች ቡና እንደቀረበላቸው አሶሽትድ ፕሬስ ዘግቧል።